እኔ ለናንተ እዚህ ግልጋሎት ነው ስታደርግ፣ እንዴ በዚህ ግልጋሎት ውስጥ እኔ ደሞ ማቀው ከባለፈው እናንተ ባደረጋችሁ ለኝ ትልቅ በኮምፕረሲንግ እርዳታ ቱስካን የነዳው ነበር። አሁን ቱስካን ሰልችቶ ነው ያለው። መንግስት ምን ብሏል? ኤሌክትሪክ ነው የምነዳው። ኤሌክትሪክ መንዳት ለብዬ። ስለዚህ አሁን ዜሮ ኤሌክትሪክ መጥቷል። ስለዚህ ታላቅ ፖስ አለ። በፖሱ ደግሞ የምንሸጠው አኖቲ ብዙ ነገር አለ። ስለዚህ ሁሉም ትድናለ እ ደግሞ ነው እዚ አንተ ሳይ